አይከብድም ግን በሰው ባህል እንደዚህ ማለቃቀስ። ሄርሜላ፣ ኧረ ተይ፣ እኛ መጀመሪያን አስቀድመን ተናግረናል። ተይ አብሬሽ አይሆንሽም አብሬሽ የሩታና የሩታ ብቻ ነው፣ ስትባይ ምንም አሰሚም። አንቺ በቀደም አለቀሽ፣ ዛሬ ማለቀሽ። እንግዲህ ምን እንደፈለግሽ፣ ምን እንዳማርሽ እኛ አናውቅልሽም። መጀመሪያውንም ተይ፣ ከነዚህ ህይወት አትግቢ፣ በኋላ ተጎጃልሽ ብለንሽ ነበር። ይኸውልሽ እኛ የተናገርናት ምራቃችን የተፋናት ምራቅ ሳት ደርቅ ነው ዛሬ እንደዚህ የደረሰብሽ አይደለም። እና እንግዲህ ዛሬ ሄርሜላ ዛሬን በቲክቶክ እያልቃቀሰች እየመጣች ነው፣ ለአብሪሽ ነው እንዳይከፋ ብቻ ሙዚቃውን አላውቀውም ማለት ነውና ሁላቸው አዳምጣችሁት ይሆናል። በጣም ይገርማልኝ እና የስቴጅ ጤና እንግዲህ በጣም አሳሳቢ ነው። ምን አረገዘች ወይስ ምንድን ነው? የሆዷ እንግዲህ የእርግዝን ይመስላ ብዙዎች ደግሞ ከዚያ ያላችሁ ማ ኮሚታትሮች እናንተ ግን እናንተ ኮናችሁ ልጅቷን፣ ሌላ መስመር እንድትገባ የምትገፋፋት ማለት ነው እና ልጅቷን አትገፋፋት። ከቻላችሁ በቃ አርዷት፣ ካልቻላችሁ ደግሞ በእንደፈለገች ትሆን። እኛ መጀመሪያውን ውጭ ከህይወታቸው እንደዚህ ያለ ህይወት ከእንደዚህ ያለ ህይወት አትግቢ። ከባልና ከሚስት አንቺ ሶስተኛ አካል አታስፈልጊም። ስራ ከሆነ ደግሞ በስነ ስርአቱ እንደ ማንኛውም ሴቶች ሰሪ ነው እኛ ያልን። እሷ ትላላጣለች፣ ትሳሳማለች በቃ እንደፈለገች እኛን ለማናደድ በጣም ብዙ ነገሮች ስታደርግ ነበር። ዛሬ ግን እኛ አልተጎዳንም። እኛ ኮ እውነት ነው የተናገርን። አንቺ ግን እንግዲህ በቀደም ሐኪም ቤት ገብተች መጣሽ፣ በጣም እያለቀሽ የነበረ ዛሬም እንግዲህ፣ እንዳይከፋህ ላንተ ብዬ ነበረ የተጎዳሁት፣ ግን እኔ ተጎደሁኝ ምን ላድርግ እንግዲህ እያለች ነው። እኛ ምንም ማድረግ አይቻለን፣ ምንም ምንም ልናግዝሽ አንችልም ማለት ነው። አብርሽና ሩታ እንደሆኑ አንድ ናቸው። ይህን ህዝቡ የሚያውቃል። አንዳንድ አሽቃባጮች ናቸው እንጂ በቃ አብርሽ ከማንኛቸው ሴት ጋር ሲመጣ ሩታን ይነጥሉና ከምትመጣው ሴት ጋር ያጣምራሉ። አይሆንም፣ በጭራሽ አይሆንም። አብርሽና ሩታ መቼም መቸም ቢሆን ተለያይተው አይለያዩ። ይህን ማወቅ አለባቸው ማለት ነው። አብርሻዎ ከማንም ሴቶች ጋር ሊሰራ ይችላል፣ ግን ቢሆንም ሩታ ካልፈቀደችለት ሩታ ይሄን ይሄን ነገር ስራ ካላለችው አብርሽ ካለ ሩታ ትዕዛዝ ምንም ሊያደርግም አይችልም ማለት ነው። ሩታም ደግሞ ካለ አብርሺ ትዕዛዝ ከሌላ ወንድም ጋር ሆነ ምንም ሆነው የዩቱብ ቪዲዮ ነው የሚሰሩት። ቢሆንም ደግሞ የሄርሜላማ አውዙ ቢላ፣ አውዙ ቢላ። አሁን ብዙዎች ምንድን ነው የሚሉን? ዘመዱናት ያክስቱ ልጅናት እንዲናት እንዲናት። እኛ ያክስት ልጅ እኮ ሁላችንም ያክስት ያጎት ልጆች አሉን፣ ግን እንደ ሄርሜላ እንደዚህ አልተላላስንም፣ አልተሳሳምንም። እና እንግዲህ ይኸው እያለቃቀሰችላችሁ መታለች። ዛሬም በአብርሽ ቤት ልትመጣት ትችላለች። አብርሽም ደግሞ እንግዲህ ታጋርጎ እያለቀሰ ነው አብሮ። አይ አንተ እኮ ነው ፊት የምትሰጣት ማለት ነው። እንግዲህ አብርሽ የልጅ እናት የልጅ አባት ሁኗል። ይሄን ኛ ስታይ በጣም ትጎጃለሽ ብለን ነበርና፣ በድጋሚ እንግዲህ ሁለተኛ ከሰው ህይወት እንደዚህ አትገቢም። ለምን አሁን ትምህርት ሆኖሻል ማለት ነው። ለሁለተኛ ጊዜ ከእንደዚህ ያለ ትዳር ግቢ ብትባይ በቃ አትገቢም። ማንኛችንም ሰዎች እንደዚህ ያለ ነገር አታድርጉ ስንባል አንሰማም፣ ግን መጨረሻ ላይ የምንጎደው ማን ነው? እኛ ነን። እነ የዘፈን ግን እንዲሆን አብርሽ ምላሹ ምን ይሆን? በቃ እኔ ባለ ትዳር ነው ይበል እንዴ አንተ ትናንትና ከአማትህ ጋር እንደዚያ እየሳክ እየተጫወት እንደው ዛሬ ከሄርሜላ ጋር ከመጣህ ማለት ነው፣ ወላይ በጣም ነው ብታስጠለ፣ በጣም ። እና ለማንኛውም ቤተሰቦች እንግዲህ የሄርሜላ ነገር የጤናዋ ጉዳይ በጣም አሳሳቢ ነው። እንዴት እንደምናደርጋት እኛም ራሳችን ጨንቆናል። ለምን አንዳንዴ ምንም ባለየ ብትኮን ምንም ብንሰድባትም ደግሞ ሴት ልጅ ስትጎዳ በጣም ከባድ ነው። አብርሽም በጣም ፊት ሰጥቷት ነበረ፣ ከማንኛቸውም ሴቶች ደግሞ ለየት ያለ ፍቅር ሰጥቷት ነበር እና ተጠያቂ ማን ነው? አብርሽና አብርሽ ነው ማለት ነው። መጀመሪያን ተው እንደዚህ ያለ ነገር አትስሩ እናንተ፣ እኛ ምን አገባን እኛ ምሯችን ያዘዘ ነው የምንሰራ ምናምን ስትል ነበር። ዛሬ ግን ው ይቺ ልጅ አይኗ በርበሬ እስከሚሆን እያለቃቀሰች ነው። መቼም ድራማ ነው አይባልም። አይኗ ይሄን ያህል ብዙ ድራማዎች እኮ እናውቃለን፣ በጣም ብዙ ቪዲዮኖችን ሰርተዋል። ግን እንደ ሄርሜላ ያለቀሰ ሰው የለም። በጣም አሁን የበቀደሙ የታችሁት እንደሆን አይኗ እንዴት በርበሬ እንደኋለ። አብርሽና ሩታ እንግዲህ ጉዞ ወደፊት፣ እኛ በጣም ደስ ብሎናል። ትናንትም ልጃቸውን እንግዲህ አስገርዘዋል አስገርዘዋል። በጣም ደስ ይላል፣ እና ሁላችንም በጣም ደስ ይለናል። የአብርሽ ወንድም እንግዲህ ስላየን በጣም ደስ ደስ ደስ ቆርጥ አብርሽ ነው የሚመስል ቆርጥ። በቃ የአብርሽን ወንድም አፍቀሪ ማለት ነው። የአብርሽ ወንድም ሸበላ ነው። የአብርሽ ወንድም በጣም ሸበላ ነው። እና አብርሽን ለቀቅ አድርገሽ ወደ ማነው ይሄ፣ ወደ አብርሽ ወንድም ሄጅ እሱ ይቀበልሻል። አብርሽ ደግሞ ያው አጣብሳቸው አንተን፣ እዚህ ለዚህ መቼም ጎበዝ ነህ።